አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን አያችሁ። አንደኛ ስለ ራሴ ስንፍና እናገራሉ። እዛ ትምህርት ላይ እኔ ስለ ስንፍና እናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስህተትም ስለሆነ ከኔ ጥፋትም ሰሞኑን ማህበራዊ ሚዲያ ላይ አገልጋይ ዮናታን ያው ጥቁር ጉንዳን ምናምን አለ በሚለው ነገር ላይ የሆነ ነገር ማለት ፈልጌ ነው። ፐርሰናል ስለሱ ብቻ አይደለም ማለት እንፈልገው ግን እንደ ተቋም ፕሮቴስታንት በተለይ የግል ቸርቾች አካባቢ ደሃ ጠልነት በትምህርት ደረጃ ሲቀርብ ተግባራዊ ሆኖ ቸርች ውስጥ የምናየው አካላችን፣ ገንዘባችን የሆነ እውነት ነው። ምናስተባብልለት ነገር አይደለም። ሪዘርቭ ድኮምበሮች አሉ ለሀብታም ተብሎ መጣም አመጣም ሀብታሞቹ ፈለጉም አልፈለጉም ድሃ አይቀመጥባቸው ወደፊት እንዳይጠጋ ተደርጎ የተለየ ነገር አለ በመካከላችን። የቤተ ክርስቲያኑ መሪነት ወደ አማራ አካባቢ ድሃ አይታሰብም። መሪም ካለ ድሃ አይታሰብም። እንደዛ አይነት ነገር ታዋቂ ሰው ገንዘብ ያለው ሰው ድሃ ነው ሲባል የሚዲያዎቻችን ጨዋታ ይታችኋል አይደል? የድሀ ነፍስ እኮ እንደ ነፍስ የማይመዘንበት እኮ ዘመን ላይ ደርሰናል። አንዳንድ ነቢያት፣ ሐዋርያት የምትሏቸው ሰዎች ድሀ ማይጨብጡ ማይነኩ ድሃ ቤት ማሄዱ ማይገኙ ማያጽናኑ ናቸው። ይሄ እውነት ነው። ምንም የምናስተባብለት የወንድ የጠበቃ ምንለት ነገር አይደለም። ይህን እንዲሁም ልክ አይደለም አደለም ብለን በጸሎትም በምክር ምንመልሰው ነገር እንጂ እንትን ምንለው ነገር አይደለም። እንዲሁም በዚህ በዚህ እውነት እንደ ወንጌል እውነት አልሄዱም። የመድን ትምህርትን ዋናውን ጥለዋለሁ እንጂ በእውነት ኦርቶዶክስ እኮ ደጀ ሰላሟ እኮ መመገቢያ መመገቢያ እኮ ነው። ድሃ እኮ የሚያድርበት ነው። ድሃ እኮ ደጆቿ አ የለቀልባቸው የሚሰበስቡበት ነው። ስለዚህ እግዚአብሔር ይባርክሽ ልላት ይገባል። እውቅና ልንሰጥ እኛ ጋር ድሃ እንደ ጫማ ይሸታል እያለን ብብት ይሸታል እያለን እኮ ድሀ እኮ ምናሳቅቅ ነን። በድሀ ገንዘብ ቤት ገዝተን በድሀ ገንዘብ በልጽገን ስናበቃ ድሀ ምንጠላ ነን። ይሄ በጣም ንስሐ ምንገባለት እንደ ጌታ እውነትና እንደ ጌታ ትምህርት አልሄድንም ብለን ወድቀን አልምንልበት እንጂ ጠበቃ መልካም ወጣት ሲመጣ ሰይጣን ሰይጣን የምናሳብበው አይደለም። ይሄ የግል የኛ ድካም ነው፣ ፕራይድ ነው። ይሄ ንስሓ የሚገባበት መውደቅ የሚገባበት እውነት ነው። በተረፈ አንድ ያስታውሳለሁ። ሀብታሞች ተጠቅልለው ወደሆነ ሆነ አንዳንድ የሆነ ቸርች ሄዱ። የዚኛው ቸርች መሪ ለቅሶሉ ይቀመጣል። በቃ ማለት ዋናዬን ወሰደብኝ፣ አስራት ከፋይን ወሰደብኝ። ምን አለኛው? ምን ይዤ እቀመጣለሁ? ሌላው ሺህ ያለው መድረክ ህዝብ ያለው ድሃው እንደ ህዝብ አይቆጠርም። በአስራት ከፋይ ሀብታም እኮ የሚጣሉ ናቸው የኛ አገልጋዮች። እና በእውነት አዝናለሁ። በተለይ በተለይ ደግሞ እኔ እንጃ። በእውነት እግዚአብሔር ማስተዋል ይስጠን። እኔ አሁን ይሄ ለወንድሜ ጠበቃ የሚያስብለው እንዲ በእውነት አይደለም፣ ይሄ አይደለም። ይሄ እኔ ወንድሜ ታናሽ ወንድሜ ወደ እሳት ሲሄድ ጠበቃው ከሆንኩ ወንድሜ ጠባቂ ከሆንኩ ከሳል ልመልሰው ነው የሚገባው ይሄ ልክ አይደለም የምንልበት ነገር እንጂ ቅናት ሁሉ እያስመሰለን የምናወራበት ነገር አይደለም። እና ንስሓ ብንገባ እንደ ወንጌል እውነት አይደለም። ጌታ እንዲህ አላስተማረንም። የክርስቶስ ልብ እንዲህ አይደለም። ቤተክርስቲያን፣ ቁንጅናዋ መልኳ ይህ አይደለም። ድኾች መጥቶ የሚጠልልባት ነች፣ መማጸኛ ከተማ ነች ቤተክርስቲያን። እና በእውነት ንስሓ ምንጋበት እንጂ የሚያመጻድቅ ነገር አይደለም። እና በእውነት እግዚአብሔር ማስተዋል ይስጠን። ይሄ ቲፎዞም ይኮንለትም ነገር አይደለም። ሙሉ ቪዲዮንም ከሰማችሁ ታፍሩበት አላችሁ እግዚአብሔር ማስተዋል ይስጠን። ሰላም አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን አያችሁ። አንደኛ ስለ ራሴ ስንፍና እናገራሉ። እዛ ትምህርት ላይ እኔ ስለ ስንፍናዬ እናገራሉ። ምክንያቱም ወጣቶቹ የሚማሩት ከእኔ ትክክል ብቻ ሳይሆን ከእኔ ጥፋትም ስለሆነ ከእኔ ስህተትም ስለሆነ ከእኔ ጥፋትም ከእኔ ስህተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ። እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስህተቱ የሚያስተምረን ሰው የለም። አይ ወዝ ሮንግ ተሳስቼ ነበር። እንዲህ ብዬ ነክሽ ያዝኳቸው። በነገራችን ላይ አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደ ኋላ ብዬ አላቅም። እስኪ እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ ተነሳ። ድሃ ጥቁር ጉንዳን ነው ብለ አልክ በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት? የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ የአባቴን ዘመዶች በአካል አላቃቸው። አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሽ ያስኳቸው ስለ ራሴ ነው ያወሩት፣ ስለ ሌላ ሰው አይደለም ያወሩት። በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣል እና አገልግሎቴን ለማስቆም ጥረት ለሚያረጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ትላንትም፣ ዛሬም ወደፊትም ምንም ሀሳብ የለኝም የለኝም። እኔ አሁንም አውራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከእኔ ለተማሩ፣ ይህንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይም አስተምራለሁ። እኔ ዮናተን አክሊሉ ደሃ እንደማልንቅ ደሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል።